ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች፣ እንደህናችሁ? ሰላም ናችኋለኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰብ ሆኖ ነባሪ የሆናችሁ ደግሞ ላይክ፣ ሼር እያደረጋችሁ አበረታቱ ማለት ነው ውዶች። ስለምታበረታቱ ስለምትከታተሉ በጣም አድርጌ አመሰግናለሁ። ላይክ፣ ሼር ስለምታደርጉልኝ አመሰግናለሁ ማለት ነው የኔ ውዶች። እና ዛሬ ደግሞ እንደተለመደው አዝናኝና አስተማሪ የሆነው አዴ ድራማ ይዤላችሁ መጥቻለሁ ማለት ነው ውዶች

ችግር እንድታደርስባት ፈልጋ ነበርና እና እሱም አደይ መልካም ነገር ስላደረገችለት እኔ ውለታ አረሳን ብሎ የመታሻት ለአደይ ብሎ እሱም አስጠነቀቃት ማለት ነው። ቃል አስገባት ከአሁን በኋላ አደይ አጠገብ እንዳትደርሺ ከደረስም እንዳታስቴክሪያት ብሎ አስጠነቀቃት። እሷም እሺ ይቅርታ አደርግልኝ ከአሁኑ በኋላ አጠገቧ አልደርስም፣ አላሰቃያትም ብላ ቃል ገባች ማለት ነው ወዳጆቼ። ልዱ ደግሞ ልዱ ቀበጥ እንደለመደችው ቀብጠቷ ቀጥላለች። እየጨፈረች እያለ ብቻ ይደብሮኛል ብላ ክላሷ ዘግታ እየጨፈረች ክፍሏ ዘግታ እየጨፈረች እያለ ወንድሟ ዴብ መጣ። ምን አለበት እኔ እንዳንቺ ቢሆን ግዴለሽነት ቢኖረኝ እና ምን ነበረበት ሲላት፣ እሷ ደግሞ እንዲህ ወንድሜ ምን ሆና ነው አለችው። በቃ እኛ አሁን ወደ አባትና እናታችን እንሄድ አላት። እንዴ አዴ- ታት ልትሄድ ነው አለችው። አዎ እኔ ተስፋ የለኝም በቃ አዴ ፍቅርና ባረኩ ተባብረው ተባብረውብኛል። አንችም ለእኔ ልታግዝኝ ይገባል ምክንያቱ አዴይ ምክንያቱ አዴይ ለእኔ እየሰማች አይደለም፣ ወደ ባህር እኮ እያዘነበለች ነው ስላል እኔ መቼም ቢሆን አላገዝህም ሰራተኛ ልታገባ ነው አለችው። ሰራተኛ ለምንድነው ሰራተኛ የምታፈቅረው አንተ? ምን አድርጋለን ምን አስነከታ ነው አለችው። ምንም የሚያስነካችኝ ነገር የለም። አሁን ታግዝኛለሽ አታግዝኝም? ማለት ማን፣ እኔ ሌላ ሴት የምታገባ ከሆነ አግዛሃለሁ። ለአደግን መቼም ቢሆን ሰራተኛ አንተ ሰራተኛ አታገባም። ጓደኞችስ ምን ይላሉ? አባትና እናቴስ ሰራተኛ አግብቶ ከሰሙ ምን ይላሉ? ነናቴ ነግራታለሁ አለች። በቃ የኔና ያንተ ያንቺ እህትና ወንድምነት ያበቃል። እንደዚህ ከሆነ ለአንቺ የኔ ስመት የማትረጅ የማታግዝኝ ከሆነ እህትነት እንደዚህ ከሆነ ብሎ ትቷት ሲወጣ እንደ አመረርክ እንደ ወንድሜ ብላ ተከተለችው ማለት ነው። አደይ ደግሞ ወደ ኤላና ለምለምበት ሄዳ ነበር እና ለምን ልብስ ሰጣት? የራስሽ ልብስ ነው የሰጠሁሽ አለቻት። መጀመሪያ መልካም ነገር አድርጋላት ስለነበረ መልካም ነገር ስናደርግ ውዶት መልሶ ይከፍለናል። የዘራ ነው ነው የምናጭደው ማለት ነው። መጀመሪያ አዴይና ለምለም የተዋወቁበት ምክንያት ለምለም ከምትሰራበት የነበረው ሰውዬው እያስቸግራት እንደነበረ ለማስታወስ ያክል ነው። ከሱ ጠፍቷ ልብስም አልነበራትም እና አደይ ጎዳና ላይ ስታገኛት ልብሳው የነበረው ጃገት ሰታት። በዚህ ነው ጓደኝነታቸው የጀመረው፣ የተዋወቁት ማለት ነው። እሷ ደግሞ አሁን በእኔ ከፍተኝ ባለ ጊዜ አንቺ አልብሰሽኛል ብላ የእሷ ውለታ አረሳችም። እሷም ልብስ አልብሳት ማለት ነው። እያወሩ እያለ በድንገት ናኦል መጣ። ናኦል ምን አላቸው እንዴ? ናኦል ምን ልትሰራ መጣ? እንዴት መጣ? አለችው ተቀመጥ ማለት አይቀርም። እንዴት ነው እንድትመጣ አዴ ፈልግ ነው አላት። ምንድን ነው ለምን ፈለግኝ? አለችው በቃ እኔ ልውጣ። እኔ ከአዴ ነው እንድትነጋገሩ ለአዴ ብነግራትም ላንቺ መንገሩ አይቀርም። ሁለታችሁ ናችሁ ከመታሙኝ ሁለታችሁ እዚህ ላይ እያላችሁ ልንገራችሁ እንጂ አላት ማለት ነው። አይ እሱማ ትክክል ነህ። እሺ ንገረኝ አለችው። ወደ ውጭ ሀገር መውጣት እፈልጋለሁ አስቤያለሁ አለ። አደይ ቀርጥ ሀሳብ ሲቀይር ሽ እንዴ አላት። ወደ ውጭ ልትወጣ አስባ ነበር። እሷም አዎ እኔ ሀሳብ ቅይር ያለው እዚህ ላይ ምግብ ቤት ከፍታለሁ ለከለምለም ጋር ሁኚ አለችው። እና እኔ እስከ እናንተ ጋር መስራት ትችላለሁ አላት። አዎ አይ ለሁለቱን ለመስራት የተዋዋል ነው፣ ሁለታችን ብቻ ነው የምንሰራው አላት። እና አንተም የራስ መግባት ትችላለህ ሲሉት፣ ደግሞ ከየት አምጥተህ ነው ግን ብር አለችው አደይ። በቤት የሰራሁት ነበረኝ አለ። አይ ሰቶች ሽጠ ያመጣኸው የሰቶች የሰው ንብረት እንዳይሆን ብቻ አለችው። አዎ አላት። በቃ ይሄ ከሆነ ይሄ ለበጎ አድራጎት አውለው የሰው ገንዘብ አይጠቅምም እና ለበጎ አድራጎት አውለህ ዝጋ ነው መነሳት ያለብህ አለችው እሱ ደግሞ እንዴ እንዴት ሁሉ ከሰጠው ከየት ላምጣላ ፈጣሪ ለእኛ እያልልን አለ አሁን የሰው ገንዘብ ለሱ አውለህ ፈጣሪ ደግሞ ለአንተ ያለው ይሰጣል አሉት እንደዚ ብለው ከመከሩት እሱም በምክራቸው ተስማምቶ እሱ አላቸው በድንግት ደግሞ እንደዚ ብለው እያወር እያለ ኤላ መጣ ማለት ነው። እንዲህ ሁላቸው ደነገጡ። አደይና ለምለም ደነገጡ። ናኦል ግን አልደነገጠም። እንኳን ሰላም መጣ አቶ ኤላ አለው። አንተ ምን ልትሰራ መጣ? አለው። እንዲህ ምን ልትሰራ መጣ? ምንድነው? ወደ ቤቴ ምንድነው? ምንድነው? ቤቴ ቤቴ የምትለው ቤት የሌለው ሰው አለ? እንዲህ አለው ማለት ነው። ለምን መጣ ብሎ ለለምለም ስቆጣት፣ አዴ እኔንኝ የመጣሁት ከእኔ ጋር ነው የመጣው አለችው። እሱ ደግሞ እንዳመጣችው ይዘሽ ውጪ አላት ማለት ነው። እሷ ደግሞ ይዛ ወጣች፣ አዴ ከአዴ ጋር ወጣ። ለምለም ደግሞ ተቆጣችው። እንዲህ ያሳፈርገኝ እኮ ለምን እንደዚህ ታደርጋለህ አለችው እና ለምን እንደዚህ ላይ ይመጣል አላት እና ምን ችግር አለው፣ እኔ ብሎ አይደል እንደ መጣው ምን ችግር አለው ስትለው፣ ለምን እኔ አንቺ እንዳያይብኝ ማንም ቀና ብሎ እንዳያይብኝ አልፈልግም ማላት እንዴ፣ ቅናት መሆን ነው እኔም አንተ ከልዱ ጋር ስትቀራረብ፣ ልዱ ጋር አንተ ጋር ስትቀራረብ እንዲህ ነው የሚሰማኝ አለችው፣ ማለት ነው እና የኔ ቅናተኛ ቅናት መሆን ነው ስትለው አዎ ካንቺ ባይበልጥም ማለት ማለት ነው። እሱ ደግሞ እንደዚህ ስላት ተቃቅፈው ተሳስቀው ተቃቀፉ ማለት ነው። ወዶት ዬ እሷም ይቅርታ አደረገችለት። ከዛ ቤዛ ቤዛ ተንኮለኛ እንደ ፍቅር ማለት ነው። ምናለች ለፍቅር ፍቅር ምናለቻት አንድ ነገር ላማክርሽ ያለቻት፣ አንጂ አንጂ ደግሞ እዚ ላይ ስትላት አንድ ነገር ላማክርሽ፣ ዴቪል አደይ ወዳታል እንዴ አለችው። እንዴት ማለት ማለት ምን አመጣው እዚያ ላይ ምን አይተሽ ነው ስትላት፣ በቃ እኔ ያንቺ ብቻ ላደርግልሽ እፈልጋለሁ እና ደካማ ጎን ንገረኝ እያለቻት እያለ ለሌላ ነገር አስበች ከሆነ ግን እኔ እና አንቺ እንድታያታለን አሳይሻለሁ፣ እያለቻት እያለ ደብ መጣ። ሰላም ስላቸው አሁን ይኸው መጥተሉሻል ለራስ ነገር ዋለቻት። ምንድን ነው አላት ዳዊት። እሷ ደግሞ የዳዊት ደካማ ጎኑ እና ጠንካራ ጎኑ ንገርኝ እያለችኝ ነበር ስትላት፣ አንቺ ውሸታም ራስሽ አይደለ እንዴ የኔ ፍቅር አይገባም ብሎታል እና በምን ላገኘው ምከርኛ ይልኛ አለቻት። ዋሽታ እኮ ነው ቤዛ። እንደዛ ብሎ እየተጨቃጨቆ እያለ ዳዊት ዳዊት ትቷቸው ቆጣ ዝም በሉ እኔ መጨቃጨቅ አልፈልግም ብሎ ትቷቸው ስወጣ ልዱ ምናለች እናንተ አይናችሁ ከወንድም ያንሱ አዳሚ አለቻት። እንደዛ ብላ ትታቸው ስትወጣ አደይና ናኦል ደግሞ ከኤላ ቤት ወጥተው እያለ በድንገት ማለት ነው። በጣም ነው የሚያስቀኝ ክንጎና ምስክን ያስቀኛልም፣ እንዲሁም ያሳዝነኛልም ማለት ነው። በጣም የሚያሳዝን ነው እና ምን አለ እንዴ አያት ለአዴ በጣም ስለሚያፈቅራት፣ እንዴ አዴ ከማን ጋር ነው እየሄደች ያለችው አለ። እንድ ተረጋጋ ተረጋጋ አሉ ዳይመን እንዳሉ፣ እና በዚ እንቀድማቸዋልና ብሎ ወደ እሱ ስወስደው አዴ ስትመጣ እሱ ሰላም ብሏት ሸኝቷት፣ እሱም ወደ ቤቱ አዴም ወደ ቤቷ ስትመለስ መንገድ ላይ ጣብቆ አዴ ሰላም ነሽ አላት። ሰላም ነኝ አሳልፈኝ አለችው። እንዴ ከሌላ ሰው ትስቂ ያለሽ ከኔ ጋር ስትሆኝ ነው እንዴ የምትኮሳቸረው የምትኮሳተሪው? እስኪ እንደሌሎቹ ፈገግ ብለሽ አውሪኝ ማለት ነው። እኔ ሰልችቶኛል፣ ደክሞኛል፣ አሳልፈኝ አሁን እኔ አሳልፈኝ ስትለው እኔ አንቺ እንድትወጂኝ ምን ማድረግ አለብኝ? እንደነሱ ካፌ ጠርቼ ምግብ መጋበዝ ምናምን አለብኝ፣ እንዴት ይሄዳል? እሷ ደግሞ በጥፍ መታችው። አየህ የኔ መቸገር የኔ ጭንቀት ስለማይገባህ ይሄ ነው ከአንተ ጋር እንደማልኖር አረጋግጠ ያለኛል ብላ ትታው በጥፍ መታው ሄደች ማለት ነው። ውዶት ይሄ በጣም ነው የሚያሳዝነው። ንኪንጎ በጣም ነው የሚወዳት ያፈቅራት ፍቅር ውሸታም ደግሞ ለእናቷ ይቅርታ ማለት ድራማ ቢሆንም በጣም እያናድደኛል። የእሷ ካራክተር በጣም ያናድደው የሚያናድደው ማለት ተንኮል ታበዛዋለች፣ ተንኮል በጣም ይበዛል። ጎበዝናት ድራማው ላይ ጎበዝናት ማለት ነው። ግን በቃ ያናድላል፣ ይበዛል፣ የተጋነነ ነው። ለአዴ በጣም ስለ ስለ እያሳቃያት ስለሆነ ማለት ነው ለእናቷ ደውላ አደይ እዚህ ላይ እንደማትሰራ ኤላ ቤት እንደምትኖር ዋሽታ ነግራት፣ እናቷ ደግሞ አደይ ከቤት እንድትባረር አድርጋ አደይ ጎዳና ላይ አስወጧት ማለት ነው። ውድጅ በክፍል ይህ ይመስል ነበር ክፍል ስልሳ ሁለት በክፍል ስልሳ ሶስት እስከምንገናኝ ላይክ፣ ሸር፣ ሳብስክራይብ እያደረጋችሁ ተቀላቀሉ። በጣም ነው የምወዳችሁ። ድርሽ መልካም ምሽት እየመሸ ያላችሁ መልካም ምሽት፣ እየነቃ ያላችሁ ደግሞ መልካም ሁኑላችሁ። ባይ ባይ።